እንግዲህ የኢትዮጵያ ባንክ እንግዲህ ይሄ ትራዲሽናል ባንኪንግ በተለይ በቴክኖሎጂ ያልታገዘ የአንዱ ባንክ ከሌላው ባንክ በአገልግሎት ብዙም እጅግ ያልተለየ የመኮራረጅ ነገር ያለበት በኢኖቬሽን ወይም ደግሞ በፈጠራ ያልታጀበ የባንኩን ዘርፍ ጠባይ ስትገመግም እንደዚህ አይነት ጠባዮች ናቸው ያሉት፣ ማለት። ስለዚህ በቴክኖሎጂ አንዱ ከአንዱ ልቆ ማይታይበት፣ አብዛኛዎቹ ባንኮች አንዱ ባንክ የሚሰጠውን አገልግሎት ተመሳሳይ አገልግሎት እንዲሁም ደግሞ በአገልግሎት ብቻ ሳይሆን ከአገልግሎት ጋር ተያያዥነት ያላቸውን ክፍያዎች እንኳን ባንክ ባንክ አንዱ ባንክ የተሻለ ይሰጠኛል ማትልበት ኦልሞስት ተቀራራቢ ነገር የሚያቀርቡበት ለደንበኞች ብዙም የተለየ አገልግሎት ቢሆን ወይም ደግሞ ከአገልግሎት ክፍያዎች ጋር የተገናኘ ነገር የተለየ ነገር የማይሰጥበት ዘርፍ ነው ዘርፉ። ስለዚህ የኢትዮጵያ ባንኪንግ ዘርፍ በሞከራ ርጅ ላይ የተመሰረተ ፎርማቸው ሳይቀር እንግዲህ ከአንድ ባንክ አንድ ባንክ ስትሄድ የሚጠቀሙት ፎርም ሳይቀር ከስም በቀር እና ከአርማ በቀር ተመሳሳይ፣ በጣም ተመሳሳይ ተመሳሳይ ያለበት ነገር ነው።